ቤተሰቦች ዛሬ እርቅ አለ። ከእርቁ በላይ ግን በርከት ያሉ አዳዲስ ነገሮችን እነግራችኋለሁ። የማይመስል ነገር ለሚስትህ አትንገር ይላል ያገሬ ሰው። ቆይ እኛ ህጻን ነው የምንመስላችሁ? ዛሬ እንግዲህ ጋሽ የአዲስ አበባ ገብቷል። በእንደዚህ መንገድ እነ ሩታ ቤት ባይመጣ ደስ ይለኝ ነበር፣ ግን መጥቷል። እነ ፍቅር ጋ እነ ዳኒ እነ ሳጋ፣ በርከት ያሉ አዳዲስ ነገሮች አሉ። የሩታስ ጉዞ ምን ላይ ደረሰ የሚለውንም ጭምር ይዤላችሁ መጥቻለሁ። በመጀመሪያ ወደ ፍቅር ጋር ስመጣላችሁ ቤተሰቦቼ፣ ከጋሽዬ ከመጀመሪያ በፊት የነ ፍቅርን እስኪ የተወሰነ ነገር ልበል። ዛሬ ፍቅር መታ። እንግዲህ እኔ ያንን ነገር ሁሉ ሳረግ የነበረው ሩታና አብርሽን ለማስታረቅ ነው። ሩታን አስቀንቼ ከአብርሽ ጋር ተነጋግሬ አለች ቤተሰቦቼ። ከዛ አብርሽና እኔ ተመካክረን ሩታ ቀንታ ወደ አብርሽ እንድትመጣ ስለፈለግኩ ነው ያን ሁሉ ነገር እያደረግኩትኝ እና ታዲያ አሁን ይሄ ምንድን ነው የሚባለው? የራሱ አሮባት የሰው ታማስ ስላለች ነው ነገሩ። ለምን ከላችሁ? ማን ነው ማን ነው ሰውኔ? አሁን የራሴን ህይወት የራሴን ላይፍ ብጥብጥ አርጌ ማለት ነው። ልክ እንደ ጁስ ብጥብጥ አርጌ የሰው ላይፍ ወይንም የድሮ ኤክሴን ላይፍ ላቃና እኔ ሄዳለሁ። እስኪ በራሳችሁ አስቡት። ፍቅር በምን አስበሽ ነው ማለት አንቺ ከፉ ጋር ተጣልተሽ የራስሽን ፍቅር በትነሽ የራስሽን ህይወት በታትነሽ የአብርሽንና የሩታን ፍቅር ለማቃናት ሄድሽው ምን አስበሽ ነው? በመጀመሪያ እንግዲህ ሩታ አልተቀበለችውም፣ በነገራችን ላይ ይህን ነገር እና ያው አንቺ ስላልተሳካልሽ መጨረሻው ያው አብርሽ ወደ አንቺ እንደማይመጣ ስለምታውቂ ለዛ ነው መተሽ እንደዚህ የነገርሽኝ። እንዴት ነው የራስሽን ህይወት በትነሽ የኔን የምታቃኝ? የራስሽን ህይወት እንደታውሹ የኔንስ ህይወት ለምን ለኔ አልተውሽልኝም? በማለት ነበር ሮታ ጥያቄ የጠየቀቻት። እውነት ነው፣ ተገቢ የሆነ ጥያቄ ነው። ምክንያቱም ሰው ለማስታረቅ የግድ መቅናት ማስቀናት አይጠበቅባችሁም። ሲቀጥል ደግሞ የቱ ጋር ነው እርቅ የሚመስለው? ለምሳሌ አብርሽና ፍቅር በጣም ብዙ ጊዜ አይታችሁ ከሆነ ቤተሰቦች እውነቱን ከተነጋገርም ማለት ነውኝ ብዙ ጊዜ አለባበስ ያምራል። ከኔ ጋር ስትሆኝ ትደምቅ ያለሽ፣ እራት እንብላ አብረን፣ ዋና ቦታ አብረን፣ ይሄ ማስታረቅ ሳይሆን ነገሮችን ለራሳችሁ ማመቻቸት፣ አብረሽ እና ፍቅር ሲጀመር ማለት ነው እድሉ ስላላገኛችሁት ነው እንጂ ነገሮች ቢመቻችሁ አንድ ላይ የመሆን እቅድና አላማ ነበራችሁ። ምንም ጥርጥር የለውም። ና ሩታም እንግዲህ ፍቅርን አልተቀበለቻትም ሀሳቧን ማለት ነው። ለማስታረቅ ነው እኔ እናንተ ህይወት ውስጥ የመጣሁት ያለችውን ሀሳብ አልተቀበለችውም። እኔም ደግሞ እንዳንድ ግለሰብ በእውነት ከተነጋገርን አልቀበለው። ምክንያቱም ፍቅር ማለት በቃ ህፃን አይደለሁም። ህፃን ልጅ እጄን የሚጠባ ህፃን አይደለሁ እ አንድ ሰው መጥቶ የኔ እኔና እኔና ባለቤቴ ብንጣላ ማለት ነው ላስታርቅሽ ነው ብሎ በህይወቴ ውስጥ ገብቶ ጭራሽ ከዛ ሰውዬ ጋር ወይንም ከባሌ ጋር ሌላ ታምር እየሰራ ሌላ አሪፍ ጊዜ እያሳለፈ የበለጠ እኔ ለና ሚዘይ በዛው በቃ ወደ እኔ እንዳይመለስ አሰናብተዋለሁ እንጂ አልቀበለውም በጭራሽ ገባችሁ አይደለ ፍቅር ዛሬ ዘሽ የመጣሹ አይዲያ ማለት ነው ማለት እኛ እንደ ህፃን አይተሽን ከሆነ ህፃን አይደለንም አይዲያው ደግሞ ተቀባይነት አላገኘም በጭራሽ ማለት ነው እና እዚ ጋ እኔ ግራ የገባኝ ማለት ነው። ጊስሐቅ እና ሩታም ደግሞ ጓደኛሞች የሆኑት ቤተሰቦች ተነጋግረው አብርሽን ለማስቀናት አብርሽ ከይስሐቅ ጋር ስትሆን ሩታ አብርሽ ቀንቶ ወደ ሩታ እንዲመጣ ነበር እየሰሩ ያሉትኝና እውነቱን ዛሬ ይሳቅ ተናግሯል እኔ የምለው እናንተ ግን እቃቃ ጨዋታ ነው እንዲያዛችሁ በትዳራችሁ ላይ ቆይ እንደዚህ ዙሪያ ጥምጥም ከምዞሩ አብርሽ ሩታ ለማስቀናት ፍቅርን ከምታመጣ ሩታ አብርሽን አስቀንተሽ ወደ አንቺ እንዲመጣ ይሳቅን ከምታመጪ እንዲ ምንድን ነው በመካከላችሁ ግንብ የማይናድ ግንብ ነው እንዲ የተገነባው ይህን ሁሉ ዙሪያ ጥምጥም ከምትሄዱ ሁለታችሁም ቁጭ ብላችሁ በቃ አፈቅርሃለሁ፣ ወድሻለሁ፣ ምናምን ተባብላችሁ ነገሩን አታመቻቹትም እንዴ? ወይንስ ደግሞ ይህ የሕፃን ጨዋታ ነው የምትጫወቱትኝ? እና ዛሬ ይስሐቅ መጥቶ የተናገረው እንግዲህ እኔና ሩታ ሲስተር ሊና ብራዘር ሊነን እንጂ በመሀከላችን ምንም ነገር የለም። እሱም ደግሞ ከሩታ ጋር ተነጋግሪ አብረሽን ለማስቀናት ነበረ ነገሮችን ስንሰራ ነበረው ብሎ ለጋሽዬ ማብራሪያ ሰጥቷል ማለት ነው። ቤተሰቦቼ ይስሐቅን ደግሞ ወደ ሩታ ህይወት የላኩት እኔ ነኝ፣ በማለት ዳንዬ መቷል ማለት ነው። እንግዲህ ሲበጣበጡ ነበር። ሩታንን ያፈቅራታለሁ ያዙ ይልቀ ልቀቁይ ሲል ነበር ዳን ታስታውሳችሁ። ይሳቅን ማለት ነው ደበድብሃለሁ፣ እንዴት አንተ ከእሷ ጋር ትሆናለ? ከአብሬሽ ጋር መሆን ካለባት ከሱ ጋር ነው መሆን ያለባት ወይ ከኔ ጋር እያለ ያዙ ልቀቁይ ሲል ነበር። ቤተሰቦች ከምታስቡት በላይ ደግሞ ይስሐቅና ሩታ የተገናኙት የካናዳ ፕሮሰስ ጀምረው ትኬት ሊቆርጡ አይገርማችሁም? ቤተሰብን ይቁጣው ነው የሚያዝናና ይፈን የሚያደረገኝ የሚገርመኝ ና ዛሬ ጋሽያው እንደነገርኳችሁ አዲስ አበባ መጥቷል። እስከ ዛሬ ልመጣ ነው ልመጣ ነው ነበረ ወይንም ሊመጣ ነው ሊመጣ ነው ነበረ። ዛሬ አዲስ አበባ ገብቶ እነ ሩታ ቤት ሄዷል። እኔ ግን ማለት ነው ጋሽይም በእንደዚህ መንገድ አልነበረም። እነ ሩታ ቤት ሲሄድ ሲቀበሉት ማየት የምፈልገው ማለት በሰላም በነበሩበት ሳለ ወይንም በሰላም አሪፍ አድርገው ሲቀበሉት ሲያዝናኑትኝ ምናምን ነበር ማየት የምፈልገው። ነገር ግን እኔ ልጆቼን አስታርቃለሁ ቆንጥጬ፣ ሩታም ደግሞ እሄዳለሁ ያለችውን ጉዞ ትሰርዘዋለች፣ ትቀራለች፣ የኔን ቃል ትሰማለች። እኔ ካልመረኳት ሂጂ ካላልኋት ልትሄድ አችልም ብሎ አብርሽንም ተቆጥቷል። እንግዲህ ሩታ ደግሞ የለችም፣ ለምን ያው እነ አድርጋ ልትቀረጽ ቪዲዮ ሊሰራ ሄድ ያለችና ቤተሰቦቼ ጋሽዬ ይሄ በእንደዚህ መንገድ አዲስ አበባ ይመጣ ደስ ይለን ነበር፣ ግን አባትም በእንደዚህ የሆነ ህይወት ላይ ባታስገቡትኝ ምርጥ ነበር። ምክንያቱም አባት ክብር አለው፣ እናት ክብር አላት። የትልልቅ ሰዎች ናቸው፣ የተከበሩ ናቸው። መዋል ያለባቸው ከትልልቅ ሰዎች ጋር ነው እንጂ ከእናንተ ጋር አልነበረም። ውሰጁ፣ መልሹ፣ አምጪ ማለት አሁን ለምሳሌ አስባችሁታል? ቤተሰቦች ሩታ ከይሳ ጋር የሆነችው አብረሽን ወደ ራሷ ለመመለስ ቆይ ተመልሽ፣ ሩታ እንነጋገር ስልሽ፣ ታዲያ ለምን አልተነጋገርሽም? ማለት የተጻፈው እስክሪፕት ማለት ነው። ምርጥ ነበር አካሄድ የሄደው፣ ግን መጨረሻው ጋሽዬ ሲመጣ በአንዴ ስንትና ስንት ወር ያወዛገባችሁንን ማለት ነው በአንድ ድብልቅልቅ ትርምስ ምሳረጋችሁትኝ ምንድን ነው? ወይንም ደግሞ በስርዓት ብጽፉት መልካም ነበር ማለት፣ የተወሰነ ሂደት ቢኖረው ለምሳሌ የፍቅር ቪዲዮ ትናንት ከትናንት ወዲያ ቢሆን እንደገና ደግሞ ይሳቅና ዳኒ ደግሞ የሆነ ትናንትና ቢሆን ሂደቱ የሆነ ጋብ ያለው ነገር ቢሆን በአንዴ ባይተረማመስ ምርጥ ነበር አይ ው ግን ቤተሰቦች ዛሬ ያተራመሱት አመጡና ወይኔ በላቸው ወይኔ በላቸው እና ለማንም ቤተሰቦች፣ ከዚህ በኋላ አብርሽና ሩታ ወደ ድሮ ህይወታቸው ይመለሱና ሩታና አብርሽ ቪዲዮ ይሰራሉ። ጋብ የሆነ እረፍት ራሱ ያስፈልጋል ቤተሰቦቹ። ሁሌ ጭቅጭቅ፣ ሁሌ ንዝንዝ፣ ሁሌ ማስቀናት፣ ሁሌ መቀናናት፣ ሁሌ አስታራቂ ታራቂ እያሉ የሆነ መንዘባዘብ ራሱ ይሰለቻል። እውነት ጅጅም ይላል እንዴ፣ ማርሲ በዛ ራሱ ይመራል። ሌላል ያገሬ ሰው እውነት ብልሃተኛ እኮ ናቸው። ያገሬያችን ሰዎችና ፍቅርም ማለት ነው። ቀጥታ መጥተሽ ስራ ነበር እየሰራን ያለ ነው ብ ይሄ መልካም ነበር። እንደ ህፃን መተሽ ያን ሁሉ ካደረጋችሁ በኋላ ሻማን ለቁስ አበባን በትን ካላችሁ በኋላ ላስታርቅ ነው ከምትይ ስራ ነበር፣ በቃ እዚህ ጋር ይበቃል፣ ምክንያቱም ደግሞ እረፍት ያስፈልገናል ብትይ ማለት ነው። አሁን የእነ ሩታን ህይወት አድናለሁ ብለሽ ፉኩ በቃ ትቶሽ ሄደ አይደለ? ትቶሽ እኮ ሄደ። ስለዚህ ያንቺ ህይወት ተብላሽ ማለት ነው፣ ገባሽ አይደል? እውነት እና ስርስ ቢሆን እዚህ ጋር ደግሞ ስትመጡ ቤተሰቦች ማለት ነው። እኛ እውነት ለመናገር ይሳቅና ዳኒ ደግሞ መጀመሪያ ላይ ተጣልቶ አልኮ ጥልና አንተ ወሩታይኔ ናት እንዴት አንተ ትመጣለህ፣ ምናምን ብሎ ተጣልቶ ነበር። ያ ራሱ አንድ ቪዲዮ እየወጣው ነበር። ወይኔ ዛሬ ግን አደባለቃችሁት ጋሽዬ፣ እየ ስለመጣና ያደባለቃችሁት ወይነስ ምን አስባችሁ እንደሆነ አላውቅም። እና በመሃል ላይ የተዋችሁት ብጽፉት ኖሮ ሁለት ሶስት አራት ቪዲዮ እየወጣው ነበር። እኔ እውነቴን ነው የምነግራችሁ። እና ለማኑ ተመችቶናል ምችት ቲበላቹ ምጭጭ ቲበላቹ ምርጥ ተወና ነበር። ጎበዞች ጭክኖች፣ እኔ አጨበጭብላቹ ለምን ካላቹ ማለት ነው ችሎታ ይችላል። አይሰሙምኩ ምንም ነገር ብትሏቹ ሲጀምር መስሚያቸው ጥጥ ነው። በቃ መስራት ያለባቹ ይሰራሉ፣ ፖስት ያረጋሉ፣ ኮሜንት ያሉ። ኮሜንት ላይ ያልተመቻቸው ነገር ካለ ደግሞ ቪዲዮ ሲሰሩ ማለት ነው ትንሽ ነቀፍ አርገ ያልፋሉ። ዛሬ አብርሽ ያለውን ሰምታቸዋል አይደል? ውሽ ምት ውሽ ማያላቹ እንግዲህ ናላውን ስላዞራቹ፣ ኮሜንት ላይ ምትናገሩት ነገር አስተካክሉ። ዋለ እና ፍቅርም ደግሞ ትንሽ ደበረ ይገኛል። መደበር ካለበት ከዚህ በፊት ነበር ሊደብርሽ የሚገባው። ለማንም የሚመቻችሁ